አንቺ ደበቁ ለራስሽ የት ጠፍተሽ ነው ዛሬ? ዛሬ ማለት ነው ኔትወርኩ አይሰራም። እሳለ ማራቶን ምትሮጪ መሰለኝ ዛሬ

እኔ እኮ አንድ ቀን አገኝቻታለሁ እናንተ አላገኛችሁም እንጂ።

አይደለም ያለ ነው፣ ያለ ነው። እራሳችንም እዚህ ነው ያለ ነው። እና ለዛ በግሩፕ ትደውላለች። ማዝፋ ማለት ነው። እዛ ገብተን እንጫወታለን። ኦኦ አንዴ ታየ

መንገድ ይሰጡናል እኮ እነሱ ማለት ነው። ከእነሱ በቪዲዮ ልክ ሂዱ እንጂ እናንተ ቤት

ወንድም እና ወንድም ትንሽ

ከኔማ እንዲም ቲክቶቼ ለቅሶ በለቅሶ ይሆናል ብዬ ሀረሰ አሞላይ ያአረባሽ የመጀመሪያ ቀን ነበር። ለቅሶ በለቅሶ የለ ሚያለቅስ አታገኚ የመጀመሪያ ቀን ማ